ሜሲ ከክርስቲያኖ ሮናልዶ ላለፉት 20 ዓመታት የእግር ኳሱን ዓለም የገዛው የሁለት ትውልድ አፍ መፍቻ ርዕስ የሆነው ታላቁ ክርክር። እግር ኳስን የተመለከተ ሁሉ ቢያንስ አንድ ጊዜ የጠየቀው ጥያቄ ከሁለቱ ማን ይበልጣል? ይህ ክርክር ሁሌም በስሜት በደጋፊነትና በግላዊ ምርጫ ላይ የተመሰረተ ነው። ግን ዛሬ ዛሬ ስሜትን ገሸሽ አድርገን ቁጥሮችን፣ እውነታዎችንና የፊት ለፊት ግንኙነታቸውን እንመለከታለን። ሁለቱ ግዙፋን በክለብና በቻምፒዮንስ ሊግ መድረኮች ሲፋጠጡ በእውነት በእውነት ማን ነበር የበላይ? በታሪካቸው 36 ጊዜ ተገናኝተዋል። የዛሬው ጥያቄያችን ይሄ ነው። ከነዚህ ጨዋታዎች ውስጥ ብዛኛውን ያሸነፈው ማን ነው? ከ2008 ጀምሮ እስከ መጨረሻው የፊት ለፊት ግንኙነታቸው ድረስ ይህ የሜሲና ሮናልዶ የፍልሚያ ታሪክ በሙሉ ነው። አሁን ከመጀመራችን በፊት አንዳንድ ህጎችን ማውጣት አለብን። አንድ፣ የወዳጅነት ጨዋታዎች አይቆጠሩም። ስለዚህ ከ36ቱ ጨዋታዎች ሁለት የዓለም አቀፍ የወዳጅነት ጨዋታዎችን ስናስወግድ 34 ጨዋታዎች ይቀሩናል። እነዚህ እውነተኛ ፉክክር የታየባቸው ዋንጫ የተነሳባቸው ክብር የተገኘባቸው ጨዋታዎች ናቸው። ሁለት የደርሶ መልስ ጨዋታዎች ቱ ሌግድ ጌምስ በአንድ ጨዋታ ዋንታይ ይቆጠራሉ። ምክንያቱም ዋናው ነገር በደርሶ መልስ አሸናፊ ሆኖ ማለፍ ነውና። እናም ሰዓቱን ወደ ኋላ እንመልስ። ወደ ኤፕሪል 23 2008 ማንቸስተር ዩናይትድ ከባርሴሎና በቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ተገናኙ። ይህ ትልቅ ጨዋታ ነበር። ክርስቲያኖ ሮናልዶ በዩናይትድ ውስጥ ቀድሞውኑ ትልቅ ኮከብ ነበር። ሊዮኔል ሜሲም ስሙን በፍጥነት እያስጠራ የመጣ ታዳጊ ኮከብ። የመጀመሪያው ጨዋታ በካምፕኑ ተጀመረ። ሮናልዶ ገና በሶስተኛው ደቂቃ ላይ በፍጹም ቅጣት ምት የመጀመሪያውን ምት ለመምታት እድል አገኘ ግን አልተሳካለትም። ኳሱን ወደ ውጭ መታው። ጨዋታው 0 ለ0 ተጠናቀቀ። ከጥቂት ቀናት በኋላ በኦልድ ትራፎርድ በተደረገው የመልስ ጨዋታ ዩናይትዶች ተአምር ጠበቁ። የዩናይትድ መከላከል ሜሲን የትም አላንቀሳቀስ አለው። በ14ተኛው ደቂቃ ፖል ስኮልስ በድንቅ ጎል ዩናይትድን ቀዳሚ ያደረገ ዩናይትድ አሸንፎ ወደ ፍጻሜ ያለፈ ቻምፒዮንስ ሊጉንም ማነሳ ሮናልዶም በዛ ዓመት የመጀመሪያውን ባለንዶር አሸነፈ። በመጀመሪያው ፍልሚያ ሮናልዶ የበላይ ነበር ግን ሜሲ ለመበቀል ብዙ አልጠበቀም። በ2009 ሁለቱ በድጋሚ ተገናኙ። በዚህ ጊዜ በቻምፒዮንስ ሊግ ፍጻሜ በሮም በዛ የግላዲያተሮች ጦርነት የማንቸስተር ዩናይትድ ቡድን ሙሉ በሙሉ በባርሴሎና ተበልጦ ነበር። ሮናልዶ ጥቂት ሙከራዎችን ቢያደርግም የፔፕ ጋርዲዮላ ባርሴሎና ዘመን እንደነበር ግልጽ ነበር። እናም የዛ የበላይነት ማዕከል ሊዮኔል ሜሲ ነበር። ሜሲ በፍጻሜው ላይ የማያስቆም ነበር። በሰባኛው ደቂቃ ላይ በጭንቅላቱ ያስቆጠረው ጎል ዋታውን ፍጻሜ አበሰረ። ባርሴሎና ዋንጫውን አነሳ። ሜሲም የዛን ዓመት ባሎንዶር ወሰደ። አሁን ውጤቱ አንድ ለአንድ ሆኗል። እናም ታሪክ ሊቀየር ሆነ። ሮናልዶ ወደ በርናባው ወደ ሪያል ማድሪድ ተዘዋወረ። ይህ የኤል ክላሲኮ ጦርነት መጀመሪያ ነበር። ከ2009-2018 ድረስ ሜሲና ሮናልዶ የተገናኙባቸው ኤልክላሲኮዎች የእግር ኳስ ሱፐር ቦውል ሆነው ነበር። በሮናልዶ የመጀመሪያ የላሊጋ ሲዝን የዋንጫ ፉክክሩ በሁለቱ ክለቦች መካከል እየተቀያየረ ነበር። በመጀመሪያው ኤል ክላሲኮ ሁለቱም በጉዳት ስጋት ውስጥ ነበሩ፣ ግን ተሰለፉ። ሮናልዶ ጥሩ እድል ቢያገኝም ባርሴሎና በዝላታን ኢብራሂሞቪች ጎል አንድ ለዜሮ አሸነፈ። በመልሱ ጨዋታ፣ ይሄኛው ደግሞ የዋንጫ ወሳኝ ነበር። ሜሲ በድጋሚ ያበራ አንድ ጎል አስቆጠረ። ባርሴሎና ሁለት ለዜሮ አሸነፈ። ባርሳም ላሊ ሊጋውን በሦስት ነጥብ ብልጫ ወሰደ። በዚህ ዙር ሜሲ ከሮናልዶ በግልጽ በልጦ ነበር። ቀጣዩ ሲዝን 2010/2011 ሜሲ ሌላ ባሎን ዶር አግኝቷል። ማድሪዶች በድጋሚ ሊጉን እየመሩ ነበር፣ ግን በዚህ ጊዜ ሜሲ ጆዜ ሞሪንሆን ሮናልዶንና ሎስ ብላንኮስን የሕይወታቸው ማይረሳውን ውርደት አቅምሷቸዋል። ባርሴሎና አምስት ለዜሮ አሸነፈ። ሜሲ ሁለት አሲስት አደረገ። ከአስር አስር ደረጃ ተሰጠው። ሮናልዶ ተበሳጭቶ ፔፕ ጋርዲዮላን እስከ መገፍተር ደርሶ ነበር። ግን ያ ሲዝን ገና አላለቀም ነበር በ18 ቀናት ውስጥ አራት ኤል ክላሲኮዎች ተደረጉ በላሊጋ በኮፓ ዴርሬ ፍጻሜና በቻምፒዮንስ ሊግ የግማሽ ፍጻሜ ደርሶ መልስ ይህ የሲኒማ ያህል ድራማ ነበር በሊጉ ጨዋታው አንድ ለአንድ አለቀ ሁለቱም ከፍጹም ቅጣት ምትጎል አስቆጠሩ በኮፓ ዴራሬ ፍጻሜ ከባድ ጨዋታ ነበር። በመጨረሻም በጭማሪ ሰዓት ሮናልዶ በድንቅ የጭንቅላት ጎል ሪያል ማድሪድን አንድ ለዜሮ እንዲያሸንፍ አደረገ። ይህ የሮናልዶ በማድሪድ የመጀመሪያ ዋንጫ ነበር። በቻምፒዮንስ ሊግ የመጀመሪያ ጨዋታ ሊዮኔል ሜሲ የመጫወቻ ሜዳውን ተቆጣጠረው። ሁለት ጎሎችን አስቆጠረ። አንደኛው በታሪክ ከሚጠቀሱት የሜሲ ድንቅ ጎሎች አንዱ ነበር። ባርሴሎና ሁለት ለዜሮ አሸነፈ። በቻምፒዮንስ ሊግ የመልስ ጨዋታ አንድ ለአንድ ተጠ ተጠናቀቀ ሜሲ በደርሶ መልስ አሸናፊ ሆኖ ወደ ፍጻሜ ያለፈ ቻምፒዮንስ ሊጉንም ሌላ ባሎንዶርንም አነሳ የ2011-2012 ሲዝን በስፓኒሽ ሱፐር ካፕ ተጀመረ በድጋሚ ሜሲ እና ሮናልዶ ሾው ሰሩ። በመጀመሪያው ጨዋታ ሁለት ለሁለት ሲለያዩ ሜሲ አንድ ጎል አንድ አሲስት አደረገ። በመልሱ ጨዋታ ሮናልዶ በካምፕኖ የመጀመሪያ ጎሉን አስቆጠረ። ግን በ88ኛው ደቂቃ ሊዮኔል ሜሲ በድጋሚ ብቅ አለ፣ የማሸነፊያ ጎል አስቆጠረ። ባርሴሎና በድምር አምስት ለአራት አሸነፈ። ሜሲ በሮናልዶ ላይ የበላይነቱን የቀጠለ መሰለ። ሜሲ በላሊጋውም ሶስት ለአንድ ሲያሸንፉ አሲስት አደረገ። በኮፓ ዴል ሬም ባርሴሎና በድምር አራት ለሶስት አሸነፈ። ለሮናልዶ ነገሮች ሁሉ የተበላሹ ይመስሉ ነበር። ግን የሆነ ነገር ሊቀየር ነበር። የሜሲ ፔፕና የባርሳ የበላይነት ዘመን መሰንጠቅ ጀመረ። በላሊጋ ሪያል ማድሪድ እየበረረ ነበር። በኤፕሪል ሲገናኙ ሮናልዶ የማን ኦፍ ዘ ማች ብቃት አሳየ። በካምፕኑ ያቺን ታሪካዊ ጎል አስቆጠረ። ካማ ካማ ተረጋጉ የሚለውን ምልክት ታሳየ ሪያል ማድሪድ ሁለት ለአንድ አሸነፈ። ላሊጋውንም በመቶ ነጥብ ወሰደ ሮናልዶ መልስ መስጠት ጀምሯል። በ2012/2013 ሲዝን ሮናልዶ በሱፐር ካፕ በድጋሚ አበራ። በሁለቱም ጨዋታዎች ጎል አስቆጠረ። ማድሪድም ዋንጫውን በአዌ ጎል ህግ አነሳ። በላሊጋ ሲገናኙ ሁለት ለሁለት ተለያዩ። ሁለቱም ሁለት ጎል አስቆጠሩ። በኮፓ ዴላሬም ግማሽ ፍጻሜ ሮናልዶ በካምፕ ኑ አስደናቂ ብቃት አሳይቶ ፔናልቲ አግኝቶ አስቆጠረ። ሌላም ጨመረ። ሪያል ማድሪድ አሸንፎ አለፈ። ማድሪዶች በሊጉም ሁለት ለአንድ አሸነፉ። አሁን ፉክክሩ እውነተኛ ፉክክር ሆኗል። የ2013-2014 ሲዝን ድራማ ነበር። ላሊጋው በባርሳ በአትሌቲኮና በሪያል መካከል ነበር። የመጀመሪያውን ኤል ክላሲኮ ባርሴሎና 2 ለ1 አሸነፈ። ግን የመልሱ ጨዋታ የሰባት ጎሎች ድራማ ነበር። ሮናልዶ ፔናሊቲ አግኝቶ አስቆጠረ። ግን ሊዮኔል ሜሲ በዛ ምሽት ሀትሪክ ሠራ። ሁለተኛውን ፔናሊቲ አሸንፎ አስቆጠረ። ሦስተኛውንም እንደዛው። ባርሴሎና አራት ለሶስት አሸነፈ። 2015 ሲዝን ባርሴሎና ታሪካዊ ሶስት ዋንጫዎችን አነሳ ትሬብል። ሜሲ 58 ጎሎችን አስቆጠረ። በሚገርም ሁኔታ ሮናልዶ በዛ ሲዝን 61 ጎሎች ነበሩት። በሊጉ ሲገናኙ ሪያል ማድሪድ መጀመሪያ 3 ለ1 አሸነፈ። በመልሱ ጨዋታ ግን ሜሲ ባርሴሎና 2 ለ1 እንዲያሸንፍ አሲስት አደረገ። 2015-2016 ሲዝን ሮናልዶ መልሶ ለመምጣት ዝግጁ ነበር። በመጀመሪያው ኤል ክላሲኮ ባርሳ አራት ለዜሮ ቢያሸንፍም ሪያል ማድሪድ ዚነዲን ዚዳንን ሾመ፣ ነገሮች ተቀየሩ። በሁለተኛው ኤል ክላሲኮ ሮናልዶ በ85ኛው ደቂቃ የማሸነፊያ ጎል አስቆጠረ፣ ሁለት ለአንድ አሸነፉ። ሪያል ማድሪድ ሻምፒዮንስ ሊጉን አነሳ፣ ሮናልዶም አራተኛ ባሎንዶሩን አገኘ። 2016-2017 ሲዝን የመጀመሪያው ጨዋታ ጨዋታ አንድ ለአንድ አለቀ። ግን የመልሱ ክላሲኮ ምናልባትም በታሪክ የማይረሳው ነው። ሮናልዶ ጥሩ ቀን አልነበረውም። ጨዋታው ሁለት ለሁለት ሆኖ በመጨረሻው ደቂቃ ላይ ነበር። እናም ሊዮኔል ሜሲ ብቅ አለ፣ የማሸነፊያ ጎል አስቆጠረ። በበርናባው ቆሞ ማሊያ ቁጥሩን ለስታዲየሙ አሳየ። ይህ የሜሲ የበላይነት ማሳያ ነበር። 2017/2018 ሲዝን በሱፐር ካፕ ተገናኙ። ሜሲ ከፔናልቲ አስቆጠረ። ከሶስት ደቂቃ በኋላ ሮናልዶ አስደናቂ ጎል አስቆጠረ። ማሊያውን አውልቆ ለካምፕ ኖው አሳየ። ከሁለት ደቂቃ በኋላ በቀይ ካርድ ተወገደ። ሪያል ማድሪድ ግን ዋንጫውን አሸነፈ። በታህሳስ ወር ባርሴሎና 3 ለ0 ሲያሸንፍ ሜሲ በድጋሚ በጎልና አሲስት አበራ። በሲዝኑ መጨረሻ ሲገናኙ የሮናልዶ በስፔን የመጨረሻው ኤል ክላሲኮ ነበር። ሮናልዶ በጉዳት ከመውጣቱ በፊት ጎል አስቆጠረ። ሜሲም አወዛጋቢ ጎል አስቆጠረ። ሁለት ለሁለት ተጠናቀቀ። በስፔን የነበራቸው ፉክክር በዚህ አበቃ። ሮናልዶ ወደ ጁቬንቱስ ተዘዋወረ። ዓለም ሁለቱ እንደገና ሲገናኙ ለማየት ጓጉቶ ነበር። በ2020 2021 የቻምፒዮንስ ሊግ የምድብ ጨዋታ እድሉ ተፈጠረ። የጁቬንቱስና ባርሴሎና ጨዋታ፣ በሚያሳዝን ሁኔታ ሮናልዶ በመጀመሪያው ጨዋታ በህመም ምክንያት አልተሰለፈም። ስለዚህ ለመጨረሻ ጊዜ አንድ ጨዋታ ቀረን። በታህሳስ 8 2020 ሜሲና ሮናልዶ ለ34ተኛና ለመጨረሻ ጊዜ ተፋጠጡ። እናም በመጨረሻው ጨዋታ ክርስቲያኖ ሮናልዶ የመጨረሻውን ሳቅ ሳቀ። ሁለት የፍጹም ቅጣት ምቶችን አስቆጠረ። አንደኛውን ራሱ ነው ያገኘው። ሜሲ በበኩሉ ጥሩ ተጫውቶ በቡፎን ድንቅ ኳሶችን ቢያድንም በቡድን ጓደኞቹ ተበላ። ጁቬንቱስ 3 ለዜሮ ተሸነፈ። የመጨረሻው ነጥብ ለክርስቲያኖ ሮናልዶ ሆነ። ነጥቦችን የመደመር ጊዜ ነው። ከ2008 እስከ 2020 በእነዚህ 34 ወሳኝ ጨዋታዎች ማን አሸነፈ? በአጠቃላይ የፊት ለፊት ግንኙነት ሊዮኔል ሜሲ በ16 ጨዋታዎች ሲያሸንፍ፣ ክርስቲያኖ ሮናልዶ በ11 ጨዋታዎች አሸንፈዋል። ሰባት ጨዋታዎች አቻ ተጠናቀዋል። በትልልቅ ጨዋታዎችስ፣ ዋንጫ ወሳኝ፣ የግማሽ ፍጻሜና የፍጻሜ ጨዋታዎች ሜሲ በድጋሚ በሰባት ድሎች ይመራል፤ ሮናልዶ ሶስት አሸንፏል። እና በመጨረሻም በእነዚህ 34 ጨዋታዎች ውስጥ ያስቆጠሯቸው ጎሎች ሊዮኔል ሜሲ 21 ጎሎችና 11 አሲስቶች ለጎል የሆኑ ኳሶችን አመቻችቷል። ክርስቲያኖ ሮናልዶ 20 ጎሎችና አንድ አሲስት ብቻ። ስለዚህ ክርክሩ ለዘላለም ይቀጥላል። ሁለቱም በዘመናቸው ተወዳዳሪ ያልተገኘላቸው፣ ምናልባትም በታሪክ ምርጥ ተጫዋቾች ናቸው። ግን የፊት ለፊት ግንኙነታቸው ብቻ፣ ቁጥሮችን ብቻ ስንመለከት ሊዮኔል ሜሲ በግልጽ የበላይ ሆኖ ይወጣል።